ዳግመኛ የተወለደ ሰው በእግዚአብሔር ተወለደበት መንግስት ውስጥ ወይም በእግዚአብሔር መንግስት ውስጥ ያለን ነገር የመጠቀም ራይት አለ። እንዲህ ብዬ ልንገራችሁ፣ ለምሳሌ ኢትዮጵያዊ ሆናችሁ ስለተወለዳችሁ ኢትዮጵያውያን ስለሆናችሁ በኢትዮጵያ ውስጥ ያለን ነገር የመጠቀም ምን አላችሁ? መብት አላችሁ የመስራት የመኖር የመምረጥ የመንቀሳቀስ ምሪቱ ውስጥ ካለው ሪሶርስ የመካፈል የዜግነት ክፍያ ቢጀመር ይከፈላችኋል ለምን ኢትዮጵያዊ ስለሆናችሁ ሰው በእግዚአብሔር መንግስት ውስጥ ሲወለድ በዛ መንግስት ውስጥ ያለ ነገርም አለ ያሉ ፐርሰኖች አሉ ያለም ሪሶርስ እና አቅም አለ በተወለደበት መንግስት ውስጥ ያለውን አቅም መጠቀም ይችላል። መጽሐፍ ቅዱሳችን እሱን ያወራናል። አዲስ ኪዳን በተለይ ያወራናል። ምን ብሎ ነው የሚያወራው? እዛ የተወለድንበት መንግስት ውስጥ ብልጽግና አለ፣ ጤንነት አለ። አሁን ጤንነቱ እኮ የሱ ነው፣ የሚሰማን ረፍት የሱ ነው፣ እንቅልፍ፣ ሰላም፣ ደስታ የሱ ነው። በመንግስት ውስጥ አለ፣ አሳርፋችኋለሁ ብሏል፣ ረፍት አለ። በመንፈስ ቅዱስ የሆነ ደስታ ተብሏል፣ ደስታ አለ፣ በረከት አለ፣ ጤንነት አለ። ፈዋሽ አምላክ እኔ ነኝ ብሏል እግዚአብሔር፣ ፈውስ አለ። በእግዚአብሔር መንግስት ውስጥ ብዙ ነገሮች አሉ፣ ያንን የመጠቀም መብት አለው። አዲስ ኪዳን ላይ ጳውሎስ ስፔሻሊ ቆሮንቶስ ላይ በተደጋጋሚ እንደዚህ የሚል ቃል ይጠቀማል። እኛ ከእግዚአብሔር ጋር አብረን የምንሰራ ምኖች ነን የሚለው ሰራተኞች ነን። በእግዚአብሔር መንግስት ውስጥ ከማን ጋር ነው አብረን የምንሰራው ከተባለ ከእግዚአብሔር ጋር ኮወርከርስ ይላል፣ አብሮ ሰራተኛ። እኔ ብቻዬን አሁን እኔ እያወጅኩ ነው። እማውጀውን ካልሰጠኝ ካልሰማሁት የቃሉን ፍቺ ካላበራለኝ ስናገር መንፈሱን ኃይሉን ካልለቀቀ ቃሉ መጥቶ የእናንተን ልቦና ካልነካ በመንፈስ ቅዱስ ስራ አይሠራም። እኔ ብቻዬን ልሰራ አልችልም። ብቻዬን የምሰራው ከሆነ ተውኔት ነው፣ ድራማ ነው፣ ቲያትር ነው የሚሆነው። ቤተ ክርስቲያን ውስጥ ግን ያለ ነገር እግዚአብሔር ከጀርባው አብሮ አለ። ስናመልክ አለ፣ አብሮ ይነካናል በአምልኮ ውስጥ ስንጸሌ አብሮን አለ ይሰማናል ትንቢት ይመጣል ቃል ይመጣል ፈውስ ይመጣል ይሄ ማለት እንናገራለን እሱ ይፈውሳል በእምነት ቃል እናውጃለን እሱ ይሰራል በስልጣን እናዛለን ያዘዝነውን ጉዳይ በሕይወት እንዲኖር ነገሩ እንዲሠራ በሩቅ ያሉ ጉዳዮች አሁን እኛ በቤት በሰፈር ከሀገር ውስጥ ከሀገር ውጭ ያሉ ብዙ ጉዳይ ይዞ ነው አንድ ሰው መቶ እዚህ ቁጭ የሚለው ጉዳዮቹ እዚህ የሉም ሰውየው ነው እዚህ ያለ ጉዳዩ ግን የት አለ ኤምባሲ ይሆናል ጉዳዩ፣ መንግስት ቢሮ ይሆናል ጉዳዩ፣ ሰፈር ውስጥ ይሆናል ጉዳዩ፣ ቤተሰብ መካከል ይሆናል ጉዳዩ። የመጣው ሰውዬው ስለሆነ እዚህ የሚቀበለው አሚን የሚለው ሰውዬ የሚያምነው እግዚአብሔር ሁሉ ስፍራ ያለው እግዚአብሔር ነው። ስለዚህ አሚን ብሎ ቃሉን በእምነት ሲቀበል ሲገናኝ እግዚአብሔር ሁሉ ስፍራ ስላለ ነገሩን ሁሉ ስፍራ ላይ ያስተካክለዋል፣ ያቀነዋል፣ ይባርከዋል። እዚሁ ቁጭ ብለን ያስተካክለዋል። የታመመ ቤተሰብ ቢሆን ያለው በሩቅ ይፈውሰዋል። ለምን እንዲህ አይነት ይሰራል ቢባል አብሮን የሚሰራው እግዚአብሔር እኛነን ሊሚቴሽን ያለብን እኛን እዚህ ያለ ነው። እኛንን በስፍራ የተወሰን ነው። አብሮን የሚሰራው እግዚአብሔር ግን ስፍራና ቦታ አካባቢና ነገር ስልጣንና እውቀት አይወስነውም። ባለስልጣኑ ቤት ገብቶ ይሰራል፣ ድሃውም ቤት ገብቶ ይሰራል። ስፍራ ምድርና ሞላው ቢሆን እኛ የኛ ጉዳይ ያለው ምድርና ሞላው ድረስ ወጥቶ ይሰራል። ለምን ሲባል አብሮን ከኛ ጋር የሚሰራው እግዚአብሔር ምድርና ሞላውን የሞላ የሸፈነ እግዚአብሔር ነው። አሜን። ስለዚህ መጽሐፍ በእግዚአብሔር መንግስት ውስጥ እግዚአብሔር አብሮን ምን ይላል? ይሰራል ነው የሚለው መጽሐፍ ቅዱሳችሁ ውስጥ አንድ ቃል ነው። አሁን ማሳያችሁ በእግዚአብሔር መንግስት ውስጥ ያለን ነገር የመጠቀም ምን አላችሁ? እናንተ ራይት አላችሁ። ህጋዊ መብት አላችሁ። በእግዚአብሔር መንግስት ውስጥ ጤንነት አለ ከተባላችሁ ክሬም አድርጉ፣ ጤንነት ስጠኝ ይበሉት። በእግዚአብሔር መንግስት ውስጥ ብልጽግና አለ ከተባላችሁ እጃችሁ የታሰረ የኪዳኑን አስራቱን በኩራቱን የምትበሉ መቀበያ እጅ የሌላችሁ አቱኑ እንጂ ኪዳኑን የጠበቃችሁ ሰዎች ከሆናችሁ ሰማይ ከተከፈተ ስጠኝ በሉት። መጽሐፍ ከእናንተ መካከል ጥበብ የጎደለው ቢኖር ነው እኮ የሚለው ወደ ትምህርት ቤት ይሄድ አልተባለ፣ ሃይ ስኩል ይግባ፣ ዩኒቨርሲቲ ማስተርስ እና ዲግሪውን ይጀምር አልተባለ። ጥበብ የጎደለው በእናንተ መካከል ካለ ሳይነቅፍ በልግስና የሚሰጠውን እግዚአብሔር ምን ይበል? ይጠይቀው። እግዚአብሔር ምን ይለዋል አለ? ይሰጠዋል። በእግዚአብሔር መንግስት ጥበብ እንዳለ ካወቅ ጠይቀው፣ ይሰጣሃል። አንተ የመቀበል ስታንዳርድ ላይ ብቻ የጽድቅ ስታንዳርድ ላይ ቁም ብቻ የጽድቁ ስፍራ ላይ ካለህ ምንም ነገር በመንግስቱ ውስጥ አለ ብለ በቃሉ ከበራለህ ክሌም ብታደርግ አይሰጥም፣ አልተባለም። ይሰጣል ተብሎ ነው የተጻፈው። አንተ ጠይቅ እንጂ ይሰጣል። መንፈሱን ይሰጣል፣ ጥበብ ይሰጣል፣ ኃይል ነው የሚለው ሃሌሉያ። በእግዚአብሔር መንግስት ውስጥ ከማንጋ ደግሞ ቤተክርስቲያን ትሰራለች ከማን ጋር የመስራት ራይት አለ? ከእግዚአብሔር ጋር እንሰራለን ብለናል። ሁለተኛ የመጽሐፍ ቃል የምሰጣችሁ ቤተ ክርስቲያን የእግዚአብሔር ባሪያዎች ወይም ዳግመኛ የተወለዱ የእግዚአብሔር ልጆች በምድር ሲኖሩ ከእግዚአብሔር ጋር ይሠራሉ። አንድ በመንግስት ውስጥ ያለ ደግሞ ሌላ ፐርሰን ላሳያችሁ ከመልአክ ጋር ቤተ ክርስቲያን አብራ ትሰራለች። ጋላችሁ መጽሐፍ ቅዱስ ላይ እግዚአብሔር መስራት የማይችላቸው ነገሮች አሉ። መስራት የማይችላቸው ማለት አቅም አንሶት አይደለም። እግዚአብሔር ለምሳሌ ክፉውን መስራት አይችልም አይደለም። ክፉን መስራት አይችልም፣ መዋሸት አይችልም። መጽሐፍ ቅዱሳችንን ስታነቡ እግዚአብሔር ሊዋሽ ዘንድ ሰው አይደለም አለ የሚለው። እግዚአብሔር እኮ ይሁላችሁ፣ ንጉሱን በውሸት ትንቢት እንዲሞት ሲፈልግ እርሱና የእርሱ መንግስት መዋሸት ስለማይችል ማን ይዋሽ ብሎ እግዚአብሔር ሰማይ ማን ነው የሚዋሸው ሲል፣ ሰይጣን ብቅ አለ። እኔ በእያንዳንዱ ላይ የውሸት መንፈስ ሆኜ እገባልሀለሁ አለ። ከዛ እንዲህ አለው ሂድ፣ እግዚአብሔር ድል ይሰጠሃል አለ። እርግጠኛ ነው ሲለው፣ ሂድ፣ ሂድ፣ ሂድ፣ ይኸው አሁን ላይቭ ነው የምሰማው አለ። ንጉሱም ልቡን ደረቱን ነፍቶ ወጣ ሞተ፣ ይላል መጽሐፍ ቅዱሳችን። ሌላ ክፍል ላይ ምን ይላል እግዚአብሔር ይዋሳል ታውቃላችሁ። አንዳንድ ነገር እሱ ማድረግ ስለማይችል፣ አለመቻሉ ከብቃት አንጻር አይደለም። እግዚአብሔር ጉልበት አንሶት አይደለም። እግዚአብሔር ክፉውን ማድረግ ምን ስለማይል ስለማይችል፣ ጨለማ መሆን እግዚአብሔር ስለማይችል፣ ገዳይ መሆን ስለማይችል፣ ስለዚህ ሊስን ስሙን፣ ስለዚህ እግዚአብሔር የሆኑ አጀንዳዎቹን ሊፈጽም ሲነሳ፣ ለምሳሌ ያን ንጉሥ ለማስገደል ሲነሳ ሂድ አለው። ሄድና ግባባቸው ፈቀደለት። ለዋሽ አለው ዋሽ። ትንቢቱን አጀንዳዊ የመጨረሻ ፍጻሜ ሰውየው እንዲገደል ነው። እግዚአብሔር በመንግስቱ ውስጥ ሊስን ወደ እኔ ቃል ነው። በኪንግደም ውስጥ ከእግዚአብሔር ጋር እንሰራለናል። ቤተ ክርስቲያን ከማን ጋር ትሰራለች? ቀጥሎ ከተባላችሁ ከመልአክ ጋር ትሰራለች። ከመልአክም ጋር መጽሐፍ ቅዱሱ ልክ ዘሴም ኮወርከርስ ነው። ኤንጅል ነው አብሮ ሰራተኛ ነው መልአክ በዚህ ራይ በምንወጣ በምንገባ በምንሄድበት እግዚአብሔር ከኛ ጋር አብሮ ሰራተኛ እንደሆነ። በእግዚአብሔር መንግስት ውስጥ ተወልደን ስንገባ በገባንበት መንግስት ውስጥ ኪሩብስ አሉ፣ በገባንበት መንግስት ውስጥ ኤንጅልስ አሉ። መላእክቶችን በተመለከተ በአዲስ ኪዳን ምን ያደርጋሉ ነው መጽሐፍ የሚለው። ከኛ ጋር አብረው ለመልካም ይሰራሉ። ደግሞ አንዳንድ መላእክቶች አሉ ለየት ያሉ ማለት ነው። እንደ እግዚአብሔር አይደሉም። እግዚአብሔር ምን አለ? እኔ ኃጢአት ባይብህ ማሀዲ ስለሆን እንኳ አይደል ያለው ሙሴን እታገሰሃለሁ፣ እታገሳለሁ፣ ይቀርልሃለሁ፣ መልአክ እልክልሃለሁ አለ። መልአኩ ግን እንደ እንደኔ አይደለም። እንደኔ አይደለም ማለት እንደ እግዚአብሔር ሮሩ አይደለም። እግዚአብሔር ነው አባት። ሮሩ እንደ እኔ ይራራል ብለህ እንዳታስብ አለ። መልአክ ከሆነ መርቶ የሚወስድሃል ኃጢአት ካየብህ ለአምላኩ ክብር የቀና ስለሆነ ይገላሃላል። ገና ሳይጀመር ለዛ ነው መልአክ እንዲህ እመላለሳለሁን ብትል ተዋ ነው የሚያደርገው። ቸርች ከእንደዚህ አይነት መንፈሳዊ በእግዚአብሔር መንግስት ውስጥ ካሉ ፍጥረቶች ጋር አብራ ምንድናት? ሰራተኛ ናት፣ ኮወርከርስ ናት። ራዕይ ምዕራፍ 19 ቁጥር 10፣ ከዛም ልሰግድለት በእግሩ ስር ተደፋሁ እርሱ ግን ተው ተው ተው፣ ይህን አታድርግ። እኔም ከአንተና የኢየሱስ ምስክር ከያዙት ወንድሞች ጋር አገልጋይ ነኝ። ለእግዚአብሔር ስገድ። የኢየሱስ ምስክር የትንቢት መንፈስ ነውና አለኝ። የትንቢት መንፈስ የማን ምስክር መንፈስ ነው? የክርስቶስ ደ ሪል ጀኑዩን በኒው ቴስተመንት ፕሮፌሲ ቴስቲፋይ የሚያደርገው ማኒፌስት የሚመሰክረው ክርስቶስን ነው። ስለ እውቀት ቃል አይደለም። ታሞ ስለመጣ ስላዘነ ስለ ስሙ ምናምን እሱ ትንቢት አይደለም። እሱ እውቀት ነው የሚባለው፣ ማወቅ ነው። የአንድን ሰው ነባራዊ ጊዜያዊ ያለፈ የአሁንና ያለፈውን ዘመን ማወቅ ፕሮፌሲ አይደለም። ፕሮፌሲ ያለፈና የአሁን አይደለም። ፕሮፌሲ የሚመጣ ነው። መልአኩ ሲናገር እንደዚህ አለው። የትንቢት መንፈስ የክርስቶስ ኢየሱስ ምስክር መንፈስ ነው። ትንቢቱም በክርስቶስ የሆነውን ነው የሚናገረው፣ በዓለምና በሰው የሆነውን በክርስቶስ የተፈጸመልህን ነው የሚመሰክረው። ትክክለኛው የትንቢት መንፈስ ግን ምን አለ? ከላይ ከፍ ብሎ ትንቢት ፕሮፌሲ ከሆነ በክርስቶስ የማይጠቀለል ነገር ክርስቶስን የማይገልጥ ከሆነ አደገኛ ነው። ለምሳሌ ሰው የሚያገን ሰው የሚያከብር ሰውን የሚያወ ሰው ብቻ የሚያደርገን ያለ ክርስቶስ የሚያደርገን ያለ እግዚአብሔር መንግስት የሚያደርገን ያለ እግዚአብሔር የሚያደርገን ፊውቸር የሆነ ፕሮፌሲ ከሆነ ስህተት ነው። የእኛ ነገር ሁሉ ከሰማይ ከተተነበየ በሰማይ የተፈጸመው በክርስቶስ ውስጥ ስለሆነ የከበር ነው፣ የተነሳን ነው፣ የዳን ነው፣ በዙፋን የተቀመጥነው ነው፣ የተሸፈን ነው። የተጋረርነው ልጅ ሁሉ ነገር በክርስቶስ በተባለው ትንቢታዊ መንፈስ ውስጥ ነው ያለው። በክርስቶስ ስለዚህ ባለጠጋ በክርስቶስ ገዢ በክርስቶስ ሀያል በክርስቶስ አገልጋይ በማን በክርስቶስ በተባለው መንፈስ ውስጥ መያዝ አለበት ግን መልአኩ ያለውን ስሙ እንዳታደርገው ሊሰግድለት ተደፋው በፊቱ ነው የሚለው ተንበረከኩም አደለም ዥው ብሎ ነው የተደፋው ለምን ብዙ ምስጢራት ገለጠለት ብዙ ሰማያዊ ነገሮች አበራለት ብዙ መገለጦች አመጣለት። ዮሐንስ በራሱ ተመራምሮ ሊያውቀው ሊረዳው ሊገባው የማይችለውን መልአኩ ተነተነለት፣ አብራራለት፣ ገለጠለት። ይህን ሁሉማ አውርቶ ነግሮኝ ገልጦልኝ ብሎ በፊቱ ልክ ሲደፋ ተው አለው መልአኩ፣ ተው እንዳታደርገው አለው። ቀጥሎ ምን አለው? እኔ አለው የክርስቶስ ምስክር ካላቸው ከአንተ ጋር የክርስቶስ ምስክር ካላቸው አገልጋዮች ጋር ምንድን ነኝ ነው የሚለው። ወንድሞች ጋር አብሬ ምንድን ነኝ ነው የሚለው። አገልጋይ ነኝ። አያም ሰርቨንት። ከማን ጋ ነው የምሰራው? ግን የክርስቶስ ምስክር ካላቸው ጋር፣ ከዳኑ ጋር፣ ሰማይ ከሚያውቃቸው ጋር፣ በመንፈስ ከታተሙ ጋር ሰማያዊ ቋንቋ ከሚያወሩ ጋር የህይወትን መንፈስ ከተሞሉ ጋር፣ የክርስቶስ ምስክር ማለት እሱ ነው። ከነሱ ጋር አብሬ ምንድን ነኝ ነው የሚለው አገልጋይ ነኝ፣ አብሮ ሰራተኛ ነኝ፣ ኮ ወርከር ነኝ። አሌሉያ አላችሁ። እዚያ መልአክ አብሯችሁ እንደሚሰራ ታውቃላችሁ። ብቻህን ዝም ብለን የምንታገለው ብቻችንን አደለን። እግዚአብሔር ከኛ ጋር ይሰራል። ማን አብሮን ይሰራል? መልአክ አብሮን ይሰራል። መልአኩ እኔ በዚህ በአሁኑ ኪንግደም ውስጥ አብሬ ከቸርች ሰራተኛ ነኝ አለ። አገልጋይ ነኝ አገልጋይ ነኝ ማለት ሰራተኛ አያመሰሩት ከምን አይነቶች የክርስቶስ ምስክር ካላቸው ጋር ሃይማኖት ከከያዙ ጋር አይደለም ጴንጤ ምናምን የሚባሉ ሰዎች ጋር አይደለም። የክርስቶስ ምስክር ካላቸው ጋር ክርስቶስ የላከው ማተም ያተማቸው ጋር አብሬ ነው የምሰራዋል። ሲራመዱ እራመዳለሁ። ነቀልኩ ሲሉ ነቅላለሁ። ወጋው ዛ ሲባል እወካለሁ። በእሳት ግረፍ ሲባል እገርፋለሁ። ነቅለ ይዘሂድ ካሉኝ ነቅዬ ይዤ እሄዳለሁ። ምንድን ነኝ? አብሬ ሰራተኛ ነው። ኢየሱስን ሊፈተነው ዲያብሎስ ሲመጣ፣ ምን አለው? ጌታ ነው ያገለግሉ ዘንድ መላእክቱን ስለ አንተ ምን ይላል? ያዝልሃል ተብሎ ምን ብሏል? ነው የሚለው ተጽፏል። ለልጆች የተነገረ ቃል ነው። ትንቢቱን ያመጣው መዝሙር ዘጠና አንድ አደለ? እንሂድ እስኪ እኔው እሱን እኔና እንጨርስ። አጠገብ ያሉ ነቃ በል በሉት። መላእክ ከንተ ጋ ይሰራል በሉት። ይሄ ላንተ የምስራች ነው በሉት። በአይነ ብቻ ታያለህ፣ የክፉዎችን መቀጣት ታያለህ ይልና እግዚአብሔር መሸሸጊያ ልዑልም መጠጊያ አድርገሃልና ክፉ ነገር አያገኝህም፣ መቅሰፍት ወደ ድንኳንህ አይገባም። በመንገዱ ሁሉ ይጠብቁ ዘንድ መላእክቱን ስለ አንተ ምን ይላል ያዛቸዋልና ያዛቸዋል። ለዛም ነው ያላችሁ ኒው ቴስተመንት አዲስ ኪዳን ውስጥ ስትመጡ ሶስት ነገር ታያላችሁ። ለምሳሌ አዲስ ኪዳኑ ስትመጡ ትመጡ ሐዋርያት ስራ አዲስ ኪዳን አይደለም፣ ሐዋርያት ስራ ነው። አዲስ ኪዳን አዲስ ኪዳን ስትመጡ የራሱ የክርስቶስ መገለጥ አለ። ተገልጦ አውርቷል፣ ጠብቁ ብሏል። እያዩት በደመና አድርጓል። ለጳውሎስ ተገልጧል፣ ሕያው ነው። ሁለተኛ ማንን ታያላችሁ? መንፈስ ቅዱስን ታዩታላችሁ። በባለ ሃምሳ ቀን ወረደ ነው የሚል መራቸው ነው የሚለው። በድንቅና በታምር ክርስቶስ ኢየሱስ መሲህ መሆኑን መሰከረ ነው የሚለው። መንፈስ ቅዱስ አብ የሚልከው እርሱ ይመሰክርልኛል ብሎ ነበር። መሰከረ፣ የሞተ እያስነሳ ታምር እያደረገ። ሦስተኛ አዲስ ኪዳንስ ምን ታያላችሁ ሲባል ኤንጅልስ አሉ። ሐዋርያት ሥራ ምዕራፍ አራት ከእስር አስፈቱ ጴጥሮስ ታሰረ፣ አስፈቱ በአውራቂስ ተመታች መርከቧ፣ የማመልከው የእሱ የሆንኩት አለ ጳውሎስ፣ መልአኩን ልኮ እንዲህ አለኝ፣ በሌሊት ከጸጉራቸው አንዲቱ እንኳ ምን አትልም አትወድቅም። ማን ላከነው የሚለው ኤንጅልስ። ሄሮድስም በጥፊ ማን መታው? ኤንጅል። በተዘጋ በር ውስጥ ውጡና የህይወትን ቃል ስበኩ። ማን መልአክ። ወደ ፊልጶስም ተጠግቶ ሂድ የሚነጥቀው ማን ነው? ኤንጅል። ታያላችኋ ኒው ቴስትመንት ላይ ሆሊ ስፒሪት አለ ሕያው የሆነ ክርስቶስ አለ ደግሞ ማን አለ መልአክት አሉ መልአኩ ራሱ ሲመሰክር የክርስቶስ ምስክር ካላቸው ጋር እኔ አብሬ ምንድነኝ ሰራተኛ ነኝ አገልጋይ ነኝ መልአክ አብሯቸዋል ከእናንተ ከናንተ ጋር የሚወጣ መልአክ አለ መልአክ ምን ያደርጋል ራይ መጽሐፍ ውስጥ ጥበብን ይተረጉማል ያስተምራል፣ ያብራራል፣ ሰማያዊ ሚስጥሮችን ይገልጣል። እመነኝ፣ መልአክ ያብራራልሃል፣ በጆሮ ሹክ ይልሃል፣ ይጋርድሃል። እግሮቾች እንዳይሰናከሉ መላእክቱን ስለ አንተ ምን ይላል? ያዛቸዋል። ስለ አንተ መልአክ ይታዘዛላል እንዳይሰናከሉ እንቅፋቱን ከፊት ምን ያደርጋል? ዘወር ያደርጋል። የማይፈለግ ነገር ከፊት ዘወር ያደርጋል። ዩአር ኮወርከርስ ከምንጋ ከምን ጋር ከመልአክ ጋር አብረን ምን እንላለን እንሰራለን። ኤልያሱን አምጥቶ ነቅቶ ጎኑን መትቶ ቀስቅሶ ብላ አለ፣ ጠጣ። መንገድ ምንድን ነው? ሩቅ ነው። በልቶ ሲተኛ ቷ ከእንደገና ብላ፣ ጠጣ። ከየት አመጣው መልአኩ? ከየት ወፍጮ ቤት ጋግሮ ይሆን? ከየትም ያምጣ ከየትም ያምጣው እህቴ፣ መቶ አመት ብትጠይቂ መልስ የለውም። ሰማይ ስትሄጂ ነው የሚገባሽ። እንደዚህ አይነት ከነገስታት ቤት ያምጣው ከኢትዮጵያ ጠፍቶ ከአረብ አገር ጭኖት ለምን አይመጣም? ምን ቸገረ። ከምንም ያምጣው። መልአክ ግን አብሮ ይሰራል፣ እመነኛ ያቀርብልሃል፣ ይዋጋልሃል፣ በፊት ያለ እንቅፋት ያነሳል። የትኛውም መንፈሳዊ ነገር ላይ ካንተ ጋር ሰልፍ ይገባል፣ ካንተ ጋር አብሮ ይዋጋል። የተቀጠረች ከተማ ኢያሱ የተቀጠረችው ከተማ ኢያሪኮ ጋር ሲደርስ ሲያይ በምን ይወጣል በምን ይሰበራል፣ ግራ ገብቶት ቁጭ ብሎ ቆዝሞ ከሰዎች ዞር ብሎ ብቻውን ወክ ሲያደርግ ሰይፍ የመዘዘ መልአክ በፊቱ ቁሞ አየ። ደነገጠና ኢያሱ እንደዚህ አለው፣ ከነሱ ወገን ከኛ ወገን አለው። ከዛ ሲለው መልአኩ እንደዚህ አለው፤ እኔ አንድ ሚሽን ለመፈጸም ምን ብያለሁ? ተልክ ያለሁ ምን እንዳደርግ? ኢያሪኮን ለማፍረስ እግዚአብሔር እንዲህ ያለው፣ ሰባት ጊዜ ዙር፣ በሰባተኛው ቀን ሰባት ጊዜ ዙረ፣ ጩኽ ነው ያለው። በጩኸት ከተማ አይፈርስም፣ ግን ሲጮው መልአክ ግንቡን ተሸክሞት ሄድ፣ ወደ ታችስ መጣ አይታወቅም፣ ኢያሪኮ እንዴት እንደፈረስ። እመነኝ፣ ላንተ የሚዋጋ ከፊት ወጥቷል። አይታል በልዓም እስራኤልን ሊረግም ሲል ሰይፍ የመዘዘ መልአክ ከፊቱ እንዲህ አለው፣ ከምነግር ውጭ ሌላ ነገር ብትናገራለሁ፣ እመነ ይሉ መልአክ ረጋሚዎቹ ቤት ቦግልና ሁለተኛ እንዳትናገር። ምላስን ከተናጋው አጣብቀዋለሁ፣ ይላል ማነ ካለው እዛው ያሽገዋል። አመነኛሽ እንዲህ ያደርጋል። ጠላት ደጋሚ ደብጠ መናፍስቱ ዓለም ገብቶ አንዴ አዛብቷቸው ይወጣል። ለምን ስላንተን መጠበቅ ኃላፊነቱ ነው። አንተ ጋር መስራት ኃላፊነቱ ነው። የክርስቶስ ምስክር ካላቸው ጋር አብሬ ምንድነኝ ነው ያለው? አገልጋይ ነኝ፣ ሰራተኛ አብሬ የኪንግ ደግሞ ሀሳብ አጀንዳኛ ጋር አለ። መልአክ ያግዘናል። ለምን መልአክ አቅርቦት ያመጣልና፣ መልአክ ሰው እየመሰለም የሆነ ነገር ሰጥቶ ነው ይሄዳል። ጉባኤያችን ላይ ሰው እየመሰለ ተገኝቶ ባርኮ ነው ይሄዳል። የሆነ ነገር አድርጎ ይሄዳል።